ያስተናገርን ፍሬ ጨቅጭቀው በሆነ ነገር አድርገው ምናምን አድርገው እሱን ሲያጨሱባቸው፣ መውጫ መግቢያ ለራሳችን አለን የምንወጣበት ነው ምንገባበት። ለራሳችን መውጫ መግቢያ አለን። እሱን ከሸተታቸው ሰዎች በልባቸው መዝገብ ውስጥ ያለውን ሀሳብ በሙሉ አውጥተው ይናገራሉ። ሚስጥርም አይደብቁም። ሰይጣን ከሰው ይማራል። በጣም የሚገርም ነገር መንፈሳዊ ሕይወት ውስጥ ልክ መሄድ ስትጀምሩ

ጸሎት ነድ አለን እኮ እኛ፣ ምንድን ነው አ ጸሎት ነድ በዚህ እኛ እንደዚህ ያደረግነው እዚህ መውጫ መግቢያ አለን። አሃ መውጫ መግቢያችን ስለሆነ ነው እንዲ ሸንተረር እኛ ምልክት መውጫ መግቢያችን ነው እሱ። ልጁ ግን ሲታጠብ ዝም ብሎ ነው ምንድን ነው እ ዝም ብሎ ሸንተረ አላረው በቃ፣ እኛ መውጣችን እንዘልበት ነው እንወጣበት እንገባበት ነው። በዚህ እንዳንወጣም ይጠራበት ነው ሊያቃጥለን ይችላል። ስለዚህ እኛ በዚህ ወጣን ብለ ደብረና ራሳችን መንገድ ሰራ ነው። ከዛ በዚህ የወጣ በአፍ እና በአፍንጫት ገቡ በአፍንጫ የለማ ስለሚጠራበት እኛ በዚህ የለም። በዚህ የእኛ የራሳችን አንትራላ በዚህ በዚህ የራሳችን መንገድ አበጀነ። በዚህ እንወጣለን እንገባለን። እንዴት አሰባችሁት? ይሄን ግድ ነዋ፣ ሌላ መላ መጣን። ብዙ ነው እኮ እኔ ቀላል አረገነ እኮ ስንት ነበር ነው እኮ እዛ። መቼ ነው የምትወጡት? መቼ ነው የምትገቡት? ለጾሎት ሲሆን እንወጣለን። አሁን ለቅጥቀጣ ሲጀምር እኛ ማረፊያ ያለን ቤት ዘበዱ አለ፣ እዛ፣ ወደዛ እንሄዳለን። በዚህ ወጠን ነው ሄዶ በዛ ጾሎት ሲጀምር በዚህ ወጠን ነው እንሄዳለን። መሄጃ የሌላቸው አሉ ለራሱ የሆኑ አሁን ለጓደኛ ማለት መሄጃ የለውም ከራሱ ውጪ የት ይሄዳል? እኛ የቤተሰብ ዛሬ ቤተሰብ አይነት ላይ ምናምን መደበቂያ ተደብቀና መደበቂያ ለራሳችን ሌላ አይተኛ አለ። ዘመኑ ጋዛ ጋር ነው ወይ ወንድሙ፣ ወይ አጎቱም ሊሆን ይችላል እንተኛ አለ። እሺ፣ ተዘጋጁሽ፣ ተዘጋጁሽ ተጣለች። ከዛም አልፎ ደግሞ ገና በልባቸው ሲያስባት ትደውልላቸዋል። እያሰብኩሽ ደውልሽ ይሏታል። ልምጣ ለምትላቸው ነይ የሚገርማችሁ አንድ ጊዜ መሳም ነው የሚጠበቅባት፣ ወይም ደግሞ አንድ ጊዜ ከነስ ጋር ማደር ነው የሚጠበቅባት። እጃቸው ላይ ያስቀምጠዋት፣ ምስጢራቸውን ይለፈልፋሉ። ልክ አስተናግር የሚባለውን ቅጠል ወይም ደግሞ እጽ ደብተሮች የሚጠቀሙበት እጽ ነው፣ አስተናግር ይባላል። የአስተናግርን ፍሬ ጨቅጭቀው በሆነ ነገር አርገው ምናምን አድርገው እሱን ሲያጨሱባቸው ወይም ሲያበሏቸው ወይም ደግሞ ሲቀቧቸው ነው የሚባል። ዞሮ ዞሮ ጨስ ነው። እሱን ከሸተታቸው ሰዎች በልባቸው መዝገብ ውስጥ ያለውን ሀሳብ በሙሉ አውጥተው ይናገራሉ፣ ሚስጥርም አይደብቁም ይባላል። ይሄ ድሮ እያንዳንዱ በየቢሮው፣ በየመውጫው፣ በየመግቢያው፣ በየትምህርት ቤቱ ሰምሮ እንጀራ ለመብላት ሁሉም ሩጫው ውጭ ሀገር ሄዶ እንጀራ ለመጥገብ ሁሉ ሀሳቡ እንዲህ ሆነ። በቃ ሰው ለእንጀራ ብቻ መኖርን ምርጫው አደረገና መንፈሳዊ ተስፋን ሲተወው ምቀኛው በዛ። ታዲያ ደግሞ ከእንጀራ የሚወጡት ብዙ ምቀኞች አሉ። ብዙ ምቀኞች ይወለዳሉ። ብዙ ምቀኞች አብረው እያደጉ ይመጣሉ። በመንፈስ ልቦናቸውና ጊዜያቸው የተለወጠባቸው ሰዎች አሉ። ወደ ዲያብሎስነት የሚሄድ ባህሪና ጠባይ ያላቸው፣ አንዳንዴም ለሰይጣን አስተማሪ የሚሆኑ ፍጥሮች አሉ። ክፉ መንፈስ ከራሱ ተፈጥሮ ይልቅ የበለጠ ክፉ የሚያደርገው ከሰው መማሩ ነው። ሰይጣን ከሰው ይማራል። እንደው በጣም የሚገርም ነገር ነው። እንዲህ ስል እንዴት ሰይጣን ከሰው ክፉ ይማራል እንላለን። ሰይጣን የሰው ልጅን ማጥፋት ባህሪው እንኳ ቢሆንም የበለጠ ብዙ ክፋቶችን ከሰው ነው አሁን የሚማረው። በአጭር ጊዜ የሚሞተው ሰው ፍጡር ባጭር ጊዜ የሞሞቻውን ያህል ለክፋት ደግሞ ራሱን ሲያውለው ከሰይጣን ይቀድማል። ለብዙ መቶ ዓመት ለብዙ ሺህ ዓመት የሚኖረውን ሰይጣን በሰማንያና በስልሳ በሐምሳ የሚሞተው ሰው ይበልጠዋል በክፋት ምክንያቱም የህያው እግዚአብሔር እስትንፋስ የተሰጠው ፍጡር ስለሆነ ለክፋትም ሲያስብ ሰይጣንን የሚቀድመው ለዚህ ነው። ያ አንድ ጊዜ ተዋርዷል። ክፋትም ምርጫው አርጓል። ቢሆንም ግን ይጠፋበታል። ሲጠፋበት የሚጠፋበት መንገድ አለው። ስመ እግዚአብሔር ሲጠራ ይደነባበራል። በቃ እቅዱ ሁሉ ይጠፋል። የእግዚአብሔር ስምና ክብሩ ሲነሳ አይወድም። የቅዱሳን መንፈስና ኃይል ሲጠራበት ይረሰዋል፣ ክፋቱ ከውስጡ ምንም እንኳ የሳጥናኤል የሲኦል መንፈስ ቢሆንም ክፋቱን የበለጠ እንዳይገልጥ እድል ያገኛል። ሰው ላይ ሆኖ ግን በጣም ብዙ እድል ያገኛል። ለምን? የስላሴ ፍጡር ነዋ። ሰው መዝገባውም ደግሞ ከባድ ነው። ምክንያቱም የስላሴ ፍጡር ሆኖ ክርስቶስ ሞቶለት ክርስቶስ ብዙ ዋጋ ከፍሎለት ሰማያዊ ስልጣንን ሰጥቶት በእግዚአብሔር ልጅነት ተባርኮ በቅድስና መንፈስና ኃይል ተወድዶ በቀራንዮ መስቀል ላይ ደቡና ፍሶ ዋጅቶት ወደ ክፉ ነገር ሲያዘነብል አስቦት ከሰይጣን የሚበልጥ ድርጊትና ስራ ይሰራል ማለት ነው። በጣም በዚህ ውስጥ የገነነ የጥፋት ውሸቶች በባህሪያት ውስጥ እንዲኖሩ ያደርጋል። እና ሰው በእንጀራ ብቻ በሚኖርበት ጊዜ መንፈሳዊ ጸጋውንና ኃይሉን እየረሳና እየተወው ሲመጣ የጀመረው ኑሮ አለ እግዚአብሔር ስለሆነ መሰናክሉ እየበረታ ነው የሚመጣው። አሁን በኑሯችን ውስጥ አስቡት፣ ቤታችን የጸሎት ቦታና የምስጋና ስፍራ የለም። ሰዎች ቅዠት ፈርተው ጠበል ለጠበል ሲዞሩ ምንም ቅዠት የለባቸውም፣ ውጭ ሲያድሩ በየጠበሉ ሲሄዱ ምንም ሰላም ናቸው። ወደ ቤታቸው ሲመለሱ ግን ለቅሶው፣ ጭቅጭቁ፣ ሁከቱ፣ ንትርኩ፣ ብጥብጡ፣ ሌሊት ተኝተው ቅዠቱ። እነዚህ እነዚህ ሁሉ ለምን መጡ ስንል ቤታቸውን ሲመሰርቱት የአምልኮት ቀዳሚ ተግባር አልነበራቸውም። ቤቱ ሲመሰረት በምንም መንገድ እግዚአብሔር አልተመሰገነም። ቤቱ ስመሰረት የጸሎት ቦታና ስፍራ የለም። ስራዎቻችንም በራሱ እነ ዝም ብለን ዝም ብለን ወደ አንዱ ቢሮ ገባ እንበል፣ ገና ስትጀምረው በፈተና ያለፍከው ስራና ቢሮ ነው እንጂ አምላክን ያመሰገንክበት ስራ ቢሮ አይደለም። ስለዚህ እዛ ቢሮ ላይ ዘወትር ክፉ ሰዎች ሲያደቡበት ታገኛለህ። ጠላት እጁን ሲዘረጋበት ታያለ። የጥፋት መንፈስ በርትቶ ከአንተ ህይወት ጋር ትንቅንቅ ሲያደርግ ታገኘዋለህ ለምን በአምልኮት አልጀመርከውም በኛውም አይነት ሙያ ውስጥ ያላችሁ ሰዎች ከመስሪያ ቤት የሚያባረራችሁ ማን እንደሆነ ቼክ ማድረግ አለባችሁ ወይ ሰው ነው ወይ እናንተ ውስጥ ያለው ደግሞ እንት እንዲያልፍላችሁ የማይፈልግ ዛር ነው ከሁለቱ አያልፍም ሰው ስላችሁ የሰው መተት ማለት ነው በመተት አድርጎ ሊያባራችሁ ይችላል ቢዝነሱ እንዳትቀሙበት ወይ ምቀኛ ሆኖ ወይ ደግሞ ዛሩ ግብሩን ሲያጣል ሊያደርግ ይችላል። አሉ ፋርማሲስት ነው፣ በቃ ጫት በጣም ነው የሚወደው። አስቡት፣ ፋርማሲስት ነው፣ ጫት ይወዳል፣ ይቅማል፣ ምን ይላል፣ ሲጋራ ያጨሳል፣ ሱሰኛ ነው። ደሞዙን አያጣም። አንዳንዴም በጣም ብዙ ችግር ይገጥመዋል፣ የተሳሳተ መድኃኒት በመስጠት በምናም በብዙ ነገር እንደዚህ ነገር ያጋጥመኛል አለ። ልክ መንፈሳዊ መሆን ሲጀምር ስራዬን አጣ፣ በጣም ብዙ ወንጀል ውስጥ ገባውኝ፣ ለሰው የማይሰጥ ለወንጀለኛ ሰው ወንጀል እንዲሰራበት ማይሰጥ መድኃኒት ሁሉ መስጠት ጀመር አለ። ማለት ሌላ ነገር ውስጥ ማሳሰብ ጀምራለን እና ል በመንፈሳዊ ህይወት ውስጥ ልክ መሄድ ስትጀምሩ ሲነቃበት መንገድ ሀገር የሚጀምርበት መንገዱ በራሱ ይለያል። እስካልተነቃበት ድረስ ያላችሁበት ቦታ ምቹ መስሏችሁ ትኖራላችሁ። ሰውም ማንንም ሰው አትሰሙም። ልክ ሲነቃበትና የሆነ መስመር ልትሄዱ ስትሉ አንድ ትምህርቱ ጥሩ እንዳልሆነ ለመናገር ይሞክራል። ሁለት ደግሞ መንፈሳዊ ህይወት የሚባለው ነገር እንደ እስር ቤት ይሄ ቆራቢነት፣ መስገድ፣ መጾም፣ መጸለይ ምናምን የሚባለው እንደ ፋራነት እንደዚህ እንድትሉ ያደርጋቸዋልና ስሜቱን ያቀዘቅዝባቸዋል። የመንፈሳዊ ህይወት ስሜቱን የተሻለ ብልጥ መሆናችሁን እንዳታስቡ ያደርጋል። መንፈሳዊነት ግን በአሁኑ ሰዓት ብልጠት ነው። በጣም ትልቁ አራዳ የሚባል ሰው እኔ አራዳ ስላችሁ ቀይ ሞደርና ዘመናዊ ሰው ነው ብዬ የማስበው እኔ ሱሪውን ዝቅ አድርጎ መሄድ ወይ እዚህ ጋ ምናምን የሚያማምር ልብስ ለብሶ ፍሪክ ሆኖ ፒክኒ ሱሪ አርጎ መሄዱ አይደለም፣ ወይ ፀጉር ቁርጥ አይደለም፣ ወይ መነፅር ወይ ደግሞ የሚገርም መኪና ይዞ መሄድ አይደለም። በየትኛውም አይነት ደረጃ ላይ ሆኖ ቅዱስ ቁርባን ተቀብሎ በመንፈሳዊ ህይወት ውስጥ መኖር ነው አራዳነት። በጣም በጣም በቃ ህይወታችሁን ከሆነ አደጋ አመለጥኩኝ ብላችሁ የምታስቡ ከሆነ ምርጥ የሆነ ሰው የምትሆኑት በዚህ አይነት ነገር ብቻ ከሆናችሁ ነው። አለማዊ ሆኖ ብልጠት ለተወሰነ ጊዜ ሊጠቅም ይችላል፣ ግን ዘለቄታ የለውም። አስተማማኝ ዋስትና ላይ የምትሆኑት መንፈሳዊ ስትሆኑ ነው። ስለዚህ መንፈሳዊነት ይብለጥ የሚል ነው። ይሄን ይመስላል። ስለነበረ ነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ግን ትግሉም፣ ትምህርቱ ፈተና እየሆነባት ነበረ። እንደሰማችሁት ሶስት ቀን በተከታታይ በተኛችበት እየመጣው ገናኝ ነበር ይላል። አይነጥላ ይሄ የሁላችሁ ታሪክ ነው። ምናልባት በተኛበት የሚያውቀውም የማያቆም ሰው እየመጣ ሳይገናኙ የሚያደርሰው ካለ በጣም የታደለ ሰው ነው። ያላገቡትም ያገቡትም ተኝተው የሚያውቁትና የማያውቁት ሰው እየመጣ በተለያየ አይነት ነገር እየተመሰለ ይገናኛል። ይሄ አይነ ጥላ ነው። አይነ ጥላ ሌሊት ሰዎችን እየመጣ የሚገናኘው በሁለት መልኩ ነው። የመጀመሪያው አብሮ ተወልዶ ያደገ ወይም ደግሞ ከጊዜ በኋላ የመጣው አይነ ጥላ አብሮ ስለሚኖር በተኙበት ሌሊት በመገናኘት ይፈትናቸዋል። ሌላው የውጭ አይነጥላ የሚባል አለ። ድንገት ዝም ብሎ ይመጣል። ወንዱን ሴቱን ደንበኛ ያደርጋል፣ እየተገናኘ ይሄዳል። ሲጸልዩ ሲሰግዱ ሲቀጠቅጡ የለም፣ ሌሊት ተኝተው ቅዠት ነው። በተኙበት እየመጣ ይገናኛቸዋል። በተለይ ደግሞ ይሄ የውጭ አይነት ነው የሚባለው፣ ነገ ቤተክርስቲያን ሄዳለሁ፣ ጸበል እጠመቃለሁ፣ ሰውነታችሁን ታጥባችሁ ቅዱስ ቁርባን ይቀበላለሁ ስትሉ ይመጣና አኮላሽቶ ይሄዳል እንግዲህ አጋንንት ክፉ ስለሆነ ራሱን ለመቀያየር ችግር የለብም። ሴቶቹን በወንድ እየተመሰለ ይገናኛል። ባስ ሲል ደግሞ በሴትም ይፈትናቸዋል። ወንዶቹን በወንድም በሴትም ይፈትናቸዋል። ሰው ስለማይናገር ቢናገርም ምን ተፍረት ስለሆነ ተናግሮም የሚሰማውም የሚረዳውም ስለሌለ እንዲህ የሆንኩ ነው ብላችሁ ብትናገሩ አንዳንዱ አይ ይሄ የሳይኮሎጂ ችግር ነው፣ ያላገባችሁት ደግሞ ስላላገባችሁ ነው፣ ብታገቡ ይተዋችኋል ይላሉ። ያገቡት ደግሞ እንደዚህ ሲፈተኑ አይ እናንተ ከትዳር ውጪ ስለምታስቡ ነው ትባላላችሁ። ይሄ ደግሞ ለሱ ጥሩ ሽፋን ይሆኗል። በጣም በሚሊዮን የሚቆጠሩ ኦርቶዶክሳውያን እንዲህ አይነት ችግር አለባቸው። እኔም በዚህ አገልግሎት ለረጅም ዓመት ስሰማው የኖርኩት በተለይ ደግሞ ወጣቶች እየመጣ ይገናኘኛል፣ ይታገለኛል፣ ሚገናኘኝ ይፈልጋል። አንዳንዴ በእናት ባባት፣ በወንድም በህት፣ በሚታወቅ ሰው በማይታወቅ ሰው እንዲህ አይነት ፈተና አለ። ጠዋት ስነሳ ራሴን ጠላለው የሚሉ በጣም ብዙ ሰዎች አሉ። እንዲህ ሲያደርጋችሁ፣ አንደኛ ተስፋ ያስቆርጣችኋል። ሁለተኛ ቤተ ክርስቲያን እንዳትሄዱ ያደርጋችኋል። ሶስተኛ፣ እንዲህ እየፈተነኝ ብጸልኝ ምን ዋጋ አለው ብላችሁ ጸሎት ስግደት ትተዋላችሁ። አራተኛ አይ እየመጣ ስለሚገናኘኝ ብጸልይም ብሰግድም ዋጋ የለውም ብላችሁ ተስፋ ቆርጣችሁ እንድትቀመጡ ያደርጋችኋል። ከዚህ ባሻገር ግን የመጨረሻ ደግሞ አስከፊና ጎጂ ጎኑ ምንድን ነው? አሁን እሷን እየመጣ ስንት አመቷ ነው ንገረኝ እድሜዋ አለ 25 መቼ እንደጀመረ ቢጠየቅ ይናገራል አሁን 25 አመት ነው ዝም ከተባለ ካልታወቀ ካልተነቃ አብሮ እንደዚህ ከርሚ ከርምና በመጨረሻ ራሱ ባል ሆኖ ይቀመጣል ባል ቢበዛበታል ይባላል ጅቡ ይጋልባሉ አይናቸው ይቀያየራል። ተክለቆመናቸው ሁሉ ነገራቸው ሁሉ ይቀያየራል። ቀን ቀን ራሱ ስታዩዋቸው የሚከብዱ ሰዎች ይሆናሉ። እንዲህ አይነት ጅብ ጋላቢ ሲሆኑ፣ ከባድ ሰዎች ይሆናሉ። ከኋላችሁ ሲቆሙም ከፊታችሁ ሲቆሙም ክብድ ይሏችኋል። ቻው፣ በቃ ደናደር ወይም ደናዋል ብላችሁ ቶሎ ከአጠገባቸው እስክትሄዱ ትቸኩላላችሁ። ግን ደግሞ የእግዚአብሔር ግርማ ሞገስ ያለባቸውም ሰዎች አንዳንዴ አጠገባቸው ሲቆሙ እናንተ ውስጥ ያለው መንፈስ መቋቋም አቅቶትም አንዳንዴ ይሄ ነገር ይፈጸማል። ሁሉም ሰው እንደዛ ነው ማለት አይደለም። እንደየመንፈሱ ጸባይ ነው። እርኩሳን መናፍስትም መቋቋም አቅቷቸው ሊሸሹ ይችላሉ። እንዲሁም ደግሞ እናንተም እላያቸው ላይ ካለው ከባድ መንፈስ አንጻር ፍርሃት ለቆባችሁ፣ ጭንቀት ለቆባችሁ ያለቀኑ ሽንት ቤት ታች በሌላ በሌ ያጣድፋችሁ ይችላል ማለት ነው። ያለ ሰዓቱ ፕሮግራሙ እና እንዲህ እያለች ጅብ እየጋለቡ ምን እያሉ ሀብታም ማቴዎስ ወንጌል ምዕራፍ ስድስት ላይ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ ሁሉ ነገር ምን ይላል አለ ይጨመራል ነው። በቃ ይጨመራል። የሚለው ቃል ሌላ መግለጫ ቢኖረው እንዲህ ነው የሚሆነው። ባለህ ላይ ነው የሚጨምርልህ የሌለህን አይደለም የሚጨምርልህ። ባለህ ላይ ይጨምርላል። ይሄ እግዚአብሔር ፍቅር ነው። ዲያብሎስ ግን ያለህን ነው የሚወስድብህ። ያችኑ አለኝ የምትላት ነገር ሁሉ እንኳ እስክትጠፋ ድረስ ይታገልሃል።